ሰላም ሰላም፣ እንዴት ናችሁ? ውድ የዩትዩብ ቻናላችን ተከታታዮች፣ እንግዲህ በዛሬው ትምህርታችን ስለ አንቀጽ አንዳንድ ነገሮችን በማለት አንድ ሙሉ አንቀጽ እናነባለን ማለት ነው። አብራችሁ ጎድ እንግዲህ አንቀጽ ምንድን ነው ከተባል፣ ሁለት እና ከዚያ በላይ የሆኑ አረፍተ ነገሮችን የሚይዝ እነዚህ አረፍተ ነገሮች ግን በሀሳብ ተመሳሳይ የሚያወሩ ናቸው። ስለ ተመሳሳይ ነገር የሚያወሩ መሆን መቻል አለባቸው ማለት ነው። ስለዚህ አንቀጽ ምንድነው? ማለት ነው ከአረፍተ ነገር ሰፋ ያለ ነው። በደንብ ስለ ጉዳዩ ማብራሪያ የምናገኝበት ማለት ስናነበው፣ ስለ ጉዳዩ ማብራሪያ የምናገኝበት ከሆነ አንቀጽ ይባላል ማለት ነው። ሶ ሁሌም አንቀጽ ሲጀመር እንደምታዩት የመጀመሪያዋ ገባ ብላ ትጀምራለች። የመጀመሪያዋ አረፍተ ነገር ስጽፉ ገባ ተብላ መጀመር አለባት ማለት ነው። እንግዲህ የዛሬውን ወደ ማንበብ እንሄዳለን ማለት ነው። ስለዚህ ምንደው ጊዜው ጊዜው ነው የሚለው ጊዜው አ ሁ አሁንም አሁንም ጨለማ ጨለማ ከዛ ቢሆንም ቢሆንም ሰዎች ሰዎች ከየጎራው ከየጎራው ቢወጡ ቢወጡ ግን ግን ለመለየት ለመለየት አያስቸግርም ለመለየት አያስቸግርም አራት አራት ሰዎች አራት ሰዎች ከተለያዩ ከተለያዩ አቅጣጫ አቅጣጫ በመንገዱ በመንገዱ በኩል በመንገዱ በኩል ሲያልፉ ሲያልፉ በሩቁ በሩቁ ተመለከተ ተመለከተ ነገር ግን ነገር ግን ሰዎቹ ሰዎቹ እነማን እነማን እንደሆኑ እንደሆኑ ለመለየት አቃት አቃት። ሰዎቹ ሰዎቹ ተሰባስበው ተሰባስበው ተሰባስበው እርሱ እርሱ ወደ ነበረበት እርሱ ወደ ነበረበት አመሩ አመሩ እየቀረቡ እየቀረቡ ስለመጡም እየቀረቡ ስለመጡም ጨዋታቸውን ጨዋታቸውን ለመስማት ቻ ለመስማት ቻለ ድም ጻ ንግግራቸውን ድምጻቸውና ንግግራቸውን በሰማ በሰማ ጊዜ ጓ ነች ደኞቹ ጓደኞቹ ጓደኞቹ እንደሆኑ አወቀ ጓደኞቹ እንደሆኑ አወቀ። ይህን ይህን ጊዜ ይህን ጊዜ ልቡ በተስፋ ተሞላ። ይህን ጊዜ ልቡ በተስፋ ተሞላ። ሰዎቹ ሰዎቹ ሰዎቹ ጨዋታቸውን ጨዋታቸውን ቀጠሉ። ሰዎቹ ጨዋታቸውን ቀጠሉ። እኒድ ከዚህ ምን እናደርጋለን ሲል አንዱ እንሂድ ከዚህ ምን እናደርጋለን? ሲል አንዱ። ዝናቡ ሳያቆም ዝናቡ ሳያቆም የት እንሄዳለን ብለህ ነው እንሂድ የምትለው? አለ ሌላው። ስለዚህ አሁን እዚህ ጋ እንግዲህ ስለ አንድ ሰውዬ ጓደኞች ነው የሚያወራው። በደንብ አብራርቶ ነው አለ ያወራሉ ሶ ይሄም እንደው ማለት ነው አንድ አንቀጽ ነው ከዚህ በኋላ እንግዲህ ሌሎች አንቀጾች ይኖራሉ ማለት ነው። እዚህ ጋር እንደምታዩት ምን አለች? ድርብ ትምህርተ ጥቅስ። ስለዚህ ይቻሁን ንግግር ሌላ ሰው የተነገራት ነው ማለት ነው የምታሳየው እሱ ይችኛዋል። እንደዚያው ድምር ትምህርተ ጥቅስ ካለ ያ ንግግር የሌላ ሰው ንግግር መሆኑን ያሳየናል ማለት ነው። ሶ እንግዲህ ይሄን አሁን ትንሽ ፈጠን ፈጠን ብዬ ነው ያነበብኩላችሁ ሌላ ጊዜ አጠር ያሉ በደንብ እናነባለን። አሁን ግን ለዛሬው ምን እንደምናደርገው እንደ ሁልጊዜ እንደምናደርገው አንዴ ሙሉ ለማንበብ እና ስለ ሀሳቡ ለመያዝ እንሞክራለን። ሶ ሁላችንም አብረን እናንብ። እሺ እንጀምር። ስለዚህም ምን እንደሚለው ጊዜው ጊዜው አሁንም አሁንም ጨለማ ቢሆንም ሰዎች ከየጎራው ቢወጡ ግን ለመለየት አያስቸግርም። ጊዜው አሁን ጨለማ ቢሆንም ሰዎች ከየጎራው ቢወጡ ግን ለመለየት አያስቸግርም። አራት ሰዎች ከተለያዩ አቅጣጫ በመንገዱ በኩል ሲያልፉ በሩቁ ተመለከ ነገር ግን ሰዎቹ እነማን እንደሆኑ ለመለየት አቃተው። ሰዎቹ ተሰባስበው ወደሱ ነበር ወደሱ ነበረበት ወደሱ የነበረበት አመሩ ወደ እሱ የነበረበት አመሩ። እየቀረቡ ስለመጡ ጨዋታቸውን ለመስማት ቻለ እየቀረቡ ስለመጡ ጨዋታቸውን ለመስማት ቻለ። ድምፃቸውንና ንግግራቸውን እስቲ ስታነቡት፣ ድምፃ እቺ ጻነች የጸ ቤተሰብ አራተኛ ድምፅ ማለት ጻ። እቺኛም ድንስ ጸሎቱ ጻ ላይ የምንጽፋት ጻነች። በእንትን መጻፍ እንችላለን ማለት ነው። በጻህ ጻ ያለችው ጻ። ስለዚህ ምንድነው ብላችሁ ታረጉት? ድምፃቸውንና ንግግራቸውን ድምጻቸውን እና ንግግራቸውን በሰማ ጊዜ በሰማ ጊዜ። ሲምድረስ ጓ ብለን ነው የምናነበታው። ጓደኞቹ ጓደኞቹ ጓደኞቹ እንደሆኑ አወቅ። ድምጻቸውን እና ንግግራቸውን በሰማ ጊዜ ጓደኞቹ እንደሆኑ አወቅ። ይህን ጊዜ ልቡ በተስፋ ተሞል ይህን ጊዜ ልቡ በተስፋ ተሞላ። ሰዎቹ ጨዋታቸውን ቀጠሉ። ሰዎቹ ጨዋታቸውን ቀጠሉ። እንሂድ እንሂድ ከዚህ ምን እናደርጋለን? እንሂድ ከዚህ ምን እናደርጋለን? ሲል አንዱ፣ ዝናቡ ሳያቆም የት እንሄዳለን ብለህ ነው እንሂድ የምትለው አለ። ሌላ ስለዚህ እዚህ ጋ አሁን ለምሳሌ ከሱ ሀሳብ ውጭ ምንድነው እኒሄድ ከዚህ ምን እናደርጋለን የምትለው የሌላ ሰው ሀሳብ ስለሆነች ምንድነች የአንዱ ሀሳብ ስለሆነች በደብል ኮቴሽን ወይም ድርብ ትምህርተ ጥቅስ እናስቀምጣታለን። የሰው ንግግር የምናስቀምጥበት የሥርዓተ ነጥብ አይነት ስለሆነ ማለት ነው። ሲል አንዱ አንዱን ያሉ ድጋሚ፣ ሌላኛው ምን አለ? ዝናቡ ሳያቆም የት እንሄዳለን ብለህ ነው እንሄድ የምትል ይሄኛው ሌላ ሰው ንግግር ስለሆነ በድርብ ትምህርተ ጥቅስ እናስቀምጠን አለ ሌላው ይላል ማለት ነው። ሶ እንግዲህ አንቀጹ ይሄን ይመስላል። አንቀጹ ይሄን ይመስላል እንደነገርኳችሁ አንቀጽ ሁለትና ከዚያ በላይ የሆኑ አረፍተ ነገሮች የሚመሰርቱት ሆኖ ምን አለ ነው ተያያዥነት፣ የሀሳብ ተያያዥነት በሁለቱ አረፍተ ነገሮች የግድ መኖር ያስፈልጋል ማለት ነው። ሶሆ ለዛሬ የነበረ ይሄ ነው። እንደዚህ እያነበብን ብዙ ስራዎችን ወደፊት የምንሰራ ይሆናል ማለት ነው። ስለተከታተላችሁ እናመሰግናለን። መልካም